ሰው እንደገና የሚባል ነገር የለውም። እንደገና ማክበር፣ እንደገና ማፍቀር አይችልበትም። አንዴ ካዋረዳችሁ፣ በፊቱ ከተዋረዳችሁ ተዋረዳችሁ። አንዴ ራቁታችሁን ካየ ትጥቃችሁን አይም። ቀጥሎ አንዴ መውደቃችሁን ካየ መነሳታችሁን ቀጥሎ ማየት አይችልም። ሰው አንዴ መክሰራችሁን ካየ ቀጥሎ ማግኘታችሁን አይም። ሰው እግዚአብሔር አልፋና ኦሜጋ የመጀመሪያውና የመጨረሻውን ነኝ አለ። የህይወት መጽሐፍ በእጁ የያዘ ሰው የምታልፍበትን ነው የሚያየው። እግዚአብሔር ግን የምትደርስበትን ያ ራቁትን አድራሻ አርጎ የሚመጣ የነጌታ ብቻ። ሰው ልብስን፣ ክብርን፣ ገንዘብን፣ ሽቶን፣ ስምን፣ ስልጣንን አድራሻ አርጎ ይመጣል እንጂ ራቁትን አድራሻ አርጎ አይመጣም። ወደዚህ ወደ ማንም ወደማይጠጋው ማንም ወደማይቀርበው የሙታን እንጂ የዮሐን ባልንጀራ ወደሌለው ወደዚህ ሰው ጌታ ተጠጋ። እረኞቹ ለከተማው ሰዎች ነግረው ሲመለሱ የከተማው ሰዎች ያዩት ራቁት ሰው አይደለም። ወደ ልቡ ተመልሶ ልብስ ለብሶ ኢየሱስ እግር ስር ቁጭ ብሎ አዩት ይላል መጽሐፍ። ወዳጅ፣ ከእንደገና በኋላ ከእንደገና በፊት ራቁትን ያዩ ከእንደገና በኋላ ራቁትን ያዩ የእግዚአብሔር እንደገና ሁለት ጊዜ ሦስት ጊዜ ሳይሆን መጨረሻ የሌለው የምህረት ስጦታ አለ። የእግዚአብሔር እንደገና ከሰው እንደገና የሚለየው ለዚህ ነው። የሰው እንደገና አንድ ጊዜ ሁለት ጊዜ ከሆነ በኋላ ከኋላው ብዙ ንግግር አለ፣ ብዙ ትችት አለ፣ ብዙ ወሬ አለ፣ ብዙ ግልምጫ አለው። የእግዚአብሔር እንደገና ግን መጨረሻ የሌለው ደግነት ነው። ወዳጅ የጠላት ችግር የለውም፣ እንደሚመታም ስለምታስብ ቀድመ ስትዘጋጅ ህመሙ አይከብድህ። የወዳጅ ግን እንኳን ቦቅሱ ጥፊው ራሱ ያንገዳግዳል። አልተዘጋጀማ። እውነት ነው። ለሁሉም መፍትሔ እግዚአብሔር ነው። አይዞ ሀይሚዬ፣ ለሁሉም ጊዜ ያለው፣ ሁሉም ለበጎ ነው። ደስ የሚል መልእክት ነውና እውነት አንዳንዴ ግን ማለት ነው ነገሮች ከባድ ናቸው። ማንም ማንም ማንም በውድቀታችሁ ጊዜ ሳይሆን በከፍታችሁ ጊዜ ነው የሚያስታውሳችሁ። ማንም ከአንድ እናት በቀር እናትም ብትሆን ያለውን ልጇን እና የሌለውን ልጇን እኩል እንደማታይ ነው እኔ እማውቀው ማለት ነው ማለት። ያው አንዳንድ ጊዜ ግዴታ በእናንተ ላይ እስከሚደርስ ማየት የለባችሁም፣ በሌላው ሰው መማር ስለምትችሉ ከሌላው መማር ስለምትችሉ ማለት ነው። እና የሀይምዬና የሙቤ ነቆራ ግን ሰሞኑን ተመችቶኛል። ሙቤ ግን እንደዚህ ቀጭን ነው በነገራችን ላይ ማለት ነው። ቅጥነት ውበት ነው። እኔ ቀጭን ሰው በጣም ነው የሚመቸኝ ማለት ነው። እኔ ለመቅጠን ማልጠጣው ቅመም የለም ማልጠጣው ቅመም ማለት ያን ያክል ወፍራም መባል አይደለውም፣ ግን ብቀጥን ደስ ይለኛል። ምንድን ነው ቀጥነትህ? እኛ ባንክ ቤት ብር ስንቆጥር አንተ ስጋህን ነው እንዲህ። ምን ቆጥረው? አዎ እጅ አንድ እግር አንድ። አረወይኔስ! አረታይ! ግን ሀይሚ፣ አረታይ፣ አረታይ! አትጫወችበት ሞቢ ላይ። ትናንት ጀምረሽ የእውነት በጣም ነው ያሳቀኝ ጥቅስ። እውነት ለምናግን ጥቅስ አድርገህ አጻፈችለት።